እናቴ ከተመረኩኝ እንደ ቀልድ ሁለት ዓመቶ ነኝ። ጊዜው ይሮጣል ልጄ። እኔን የሚቆጨኝ ለአንቺ ምንም ማድረግ አለመቻሌ ነው። ይደርሳል ልጄ። መቼ ነው እናቴ፣ መቼ ነው የሚደርሰው? ዘመሳጊ የኔ ብሔር የኔ ጎሳ ስልጣን ሲይዝ መቼ እናቴ። ለበጎነ፣ ሁሉም ነገር ለበጎነ። አማ ዛሬ ቡና አታፈይ ቡና አልቆብኛል እ የጎጆአችን ማገር ግርማ በጣ ሄሌ ልጅ የኔ ጀግና እናት፣ ስራ እንዳገኘኝ ከዚህ ፀሐይ አንቺ ማንሳት ነው ትልቁ ጸሎቴ። ታነሳኛለች ኩራት የእኔ ምርጥ እናት። የተለመደችዋን ወይ ይበኝ እወድሻለሁ እሺ፣ እናቴ። አቤት። አባ ምን ፈልገም? አንድ ኪሎ ቡና ስንተ ነው? አንድ ሺ ለመቶ ነው። ድግሪ ያለኝ ቀልደኛ ነህ ልበል። የአንተ ድግሪ ለእኔ ምን ያደርግልኛል? እስኪ አንድ ኪሎ ቡና አርግልኝ። እሺ ጌታዬ። እሺ፣ እንካስጠው ስጠውማ፣ ስጠው እና ስንት ልቀጣ? አረ ችግሬ ለማ በየኔ ይቀጣል እኔ ይቀጣል። እሺ ቴንክ ዩ አባት ቴንክ ዩ እንዴት ያለ ነጋዴ የመሰለ ዓለም ላለው ብቻ የቆመች ነች፣ ለሌለው ቦታ የላትም። የኔ ትልቁ ፍላጎት አምላኬ፣ ረቱኝ እናቴን መርዳት ብቻ። ያ ግን ምን እናቴ ልጇን ተስፋ አርጋ ፀሐይ ላይ ተቃጥላ ላስተማረች ናት። ይሄ ነው የሚገባት? ይሄ ነው ምላሹ? እናቴ! እንዴት ሴት ነበረች። የቤት ሰራተኛ ናቲ፣ ወንድሜ አንድ ነገር ላስቸግር ነበር። ምንድን ነው? እናቴ በጣም ታማብኛለች፣ እሷም ማሳከም አለብኝ። ናቲ፣ እባክ ትንሽ ብራ በድሬ በዚህ ሶስት ቀን ሰርቼ እመልሳለሁ። ወጪ በዝቶብኛል፣ ምንም አይነት ገንዘብ እጅ ላይ የለም፣ የኔ ፍቅር ብታቋ መንገለስ መጣዩ ሽቶ ብታይ እንዴት ደስ እንደሚል። ስንት አሉሽ? ትንሽ ነው አስሽብሽ ችግር የለውም አሁን እንገዛዋለን። ደውጣ ቢቀርያ ሚኪ ምግብ በልታ አትሄድም የእኔ የኔ ጥያቄ የምግብ ጥያቄ አይደለም፣ እናቴን የማዳን ጥያቄ ነው። አንተ ግን አንድ ነፍስ በአንድ ሽቶ ቀየርክ።

ረንህ በጣም ነው የሚያስጠላው ረንህን በጣም ነው መወዶት ነበርኩ አሁን ደግሞ በጣም ትሸትኛለህ ትናንት እኮ ትናንት ከፍታ ላይ ነበርክ ዛሬ ደግሞ ውድቃል ስትውልቅ የሚፈልግህ የለ እንደኔ ፍቅር ከዚህ ከንቱ ጋር ምን ትሰሪያለሽ እንዴ ናቲ እኔን ከንቱ አልከኝ ሚኪ እርዳታ እንፈልጌ ነው የመጣሁት ምነው ናቲ ምን ሆነ ነው እናቲ ታማብኛለች በዚህ ያሳክማቸው። የሚያስጨምር ነገር ካለ በቃ ደውልልኝ፣ እሺ። ወድቄ ምቀር መስሏችሁ ነው? እነሳለሁ። ተንበርክኬ ያልቀርም፣ ዳዴም ብዬ ቢሆን እነሳለሁ። ያኔ ይህች ቀን እንዳረሷት ሰባት ጊዜ ወንድሜ ዶሮ አላማረህ እኔ እኮ ዶሮ ስበላ ሆዴን ያመኛል እንዲህ ብዬ ነገርኳት ዶሮ ስለማልውድ ሳይሆን እናታችን ከሞተች ጊዜ ጀምሮ ዶሮ ጥበልተን ስለማናቅ አስታውሳት እንዳታለቅስ ብዬ ነው እኔ ግን አምሮኛል የእኔ ውድ እህት እጄ ላይ ምንም እንደሌለ ታውቂያለሽ አይደ ቆይ ግለኛ አዲስ አመት የለንም እንዴ ተይ እማብትን ርቁ ተይ ተይ እንደዚህ አይባልም ደግሞ የውልሽ ዶሮውን አሁን እዬ ልሽ እመጣለሁ እሺ መጣው እንዲህ ስላት፣ አንድ ብር እንኳን ኪሴ ስር የለም። አምላክ ያዳላል፣ ለአንዱ አዲስ አመት ሲሰጥ ለአንዱ አዲስ ሕመም የሚሰጥ ይመስለኛል። ያው ሰው አይደለም፣ እንደዚህ ይሰማኛል። ስልኬን እንዲህ ነበር ማለት እናት የለኝም። እህቴ ደግሞ ዶሮ በጣም አማረኝ አለች። እኔ ሌባ አይደለሁም፣ የእህቴን ፍላጎት ለማሟላት ነው። በእናት የዛሬን ተወኝ እባክህ፣ እና በቃ እኔ ዶሮ እገዛልሃለሁ። ሰላም ይሁንልን፣ የሰላም ይሁንልን፣ አዲሱ አመት፣ አዲሱ ዘመን

ቅድም ማለት ወንዳ ወንድ ነገር ነህ በእምነት ይባላል። እኔን መተወቅ ትፈልጋለሽ? ቅድም አብሮሽ የነበረው ልጅ ምንሽን በጣም የለጠት ነው። ገንዘቡን ምናምን ብዬሽ ነው የቀረብኩትኝ ግን ከአንተ ጋር ጥሩና እውነተኛ ጓደኛ ሞሞች መሆን እንችላለን። ትሰሚኛለሽ፣ ከዚህ በኋላ ከሱ 70 ሳንቲም የምትቀበይና፣ እገልሻለሁ። ሰማሽኛ? እንዳንቺ አይነቶቹ ሴቶች ናቸው ሴቶችን የሚያሰድዱት። አሁን እዚህ ሰፈር እንዳለሽ ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ። ደህና ሰሚ። ትእዛዝ ታዝቼ ነበር። የምን ትእዛዝ እንዳንቺ? ውብ የለም በምድሪቱ ላይ አንቺ ትዛዝ ስለሆነ ነው። እሺ፣ የሳምኩሽ። እሺ፣ አንድ ጥያቄ ልጠይቅሽ። እሺ። ቆንጆ ነኝ ቆንጆ ነኝ ወይ? አዎ፣ ቆንጆ ነኝ። አቦ ድረሱልኝ! ማን ነው ባለው? ነው እንዲ ወይ ኔ ስምሽ ማን ነው? ስምሽ ማን ነው? ጽጌሬዳን የፍቅር ውሃ አጥጥቼ ላሳድጋት ስሞክር እሷ ግን ደረገች ከዚህ በኋላ አንቺ ጽጌሬዴ ነሽ የፍቅርን ውሃ ጠጣሻለሁ። እደርቃለሁ ብትይ ግን እገልሻለሁ። ልጅ መድኃኒትም አልቋል። በዛ ላይ ደግሞ የቤት ክራይም ደርሷል። እባክህ ገንዘብ ያስፈልገኛል። እናትሽ ምን ሆና ነው? ምንም ንገሪኝ። እናትሽ ምን ሆና ነው? እናቴ መድኃኒት ከወሰደች ሶስት ቀኗ ነው፣ አልቆባታል። እኛ ስለኛ ከምናስበው በላይ

ለምንድን ነው የምፈልግሽ? በሻገር ከገራ በሻገር፣ በጣም ጨካኝ ነሽ። እዚያው ካንቺ የሆነው በጣም የሐሳቤ ነገር የሐሳቤ ነገር ጽናት እንኪ፣ እንኪ ከየት መጣ? ምን አገባሽ? ለእናትሽ መዳን ትግዝበት ምን እንደምልሽ አላወቅም። በጣም ነው ማመሰግነው። አመሰግንሻለሁ አንቺ ደደብ ተስማሚ ይገኝ እንደሆነ ልቤና አስተማሚ ይቀሰቅሰኛል፣ ናፍቆት ተሰቃየው። አፈቅረሃለሁ። በደንብ አፍቅርኝ። አንቺ ማትረቢ ማን ነው? ልብሴን እጠብልኛለሽ? ስለቆሾሸብህ እኮ ነው። ምን አገባሽ? ሁለተኛ የኔ ቃል ነው እንጂ በቃ ምን አገባ። ምን አልክ አንተ? ምን አገባ ነው ያልኩ። ከዚህ በኋላ አይደለም እጅህን ማንሳት ለማንሳት ራሱ ብታስብ እገላሃለሁ። በጣም ነው የማመሰግነው። እሺ። እናቴ ሴት ናት። ያንተ ሆኗል። የኔ ፍቅር የኔ ወለላ፣ በዛ በበጋ በዛ በሙቀት ፍቅረኛ ጠፍቶ ፍለጋ የሚለው መዝሙር ላይ አፍቃሪው ፍቅረኛውን አግኝቶ ነበር። እኔ ግን ጽጌሬዳ ላገኛት አልቻልኩ። የት አባቷ ትገኛለች እቺ ቆንጆ ቆንጆ እሷ ግን በጣም ጨካኝ ነች ጨካኝ ብቻ እቺ ማለቴ የዋ የአብርሃም በግ ቆይ እሷ እኔን አትፈልገኝም እኔ እፈልግሃለሁ

ወዴት እየሄድሽ ነው? ወደ ምን ወዴ ሁሌም ጸሎት አድርጊልኝ። እሺ፣ እሺ። ይክፍት ጽጌሬዳን ማግኛት ከሆነ የክብር ጃንጥላውን እዚህ እንኳን ተበኩ እንጂ ቆሜ ኪዳነ ምሕረት በዚህ ድንጋይ አናትን ብዬ ከምገላግልክና ስምን ከምነግረኝ እናቴ ሚካያስ ብላ ትጠራኛለች። ሀገሬው ግን ከኔ እይታ ምንም ነገር ስለማይደበቅ ሲላው ብሎ ይጠራኛል። ሲላው ተመችቶኛል። ከዚህ በኋላ ሲላው ብዬ ነው ይጠራ